ሰላም የቻናላችን ቤተሰቦች፣ እንኳን በድጋሚ በሰላም መጣችሁ። ዛሬ ትንሽ ከበድ ግን ደግሞ እጅግ በጣም አስፈላጊ በሆነ ርዕሰ ጉዳይ ላይ እናወራለን። ሁሉም ሰው በሕይወቱ ውስጥ ሰላምን፣ ደስታንና መረጋጋትን ይፈልጋል። ግን አንዳንድ ጊዜ ሳናውቀው ወይም ደግሞ ብናውቀውም ችላ ብለን የምናልፋቸው የሕይወታችንን ሰላም የሚያናጉ መርዘኛ ግንኙነቶች ውስጥ ልንገባ እንችላለን። በተለይ ደግሞ የፍቅር ግንኙነት ውስጥ እንደዚህ አይነት ሰዎች ሲገቡ የሚያስከትሉት ጉዳት ከባድ እና ዘላቂ ሊሆን ይችላል። መርዘኛ ሰው ስንል በተደጋጋሚ አሉታዊ ስሜቶችን የሚፈጥር ኃይልህን፣ የሚቀማ በራስ መተማመንህን የሚያጠፋና የሕይወትን ጥራት የሚቀንስ ሰው ማለታችን ነው። ዛሬ ደግሞ በተለይ ትኩረታችንን የምናደርገው መርዘኛ የሆኑ ሴቶችን ቀድሞ ለመለየት በሚረዱ ሶስት ወሳኝ ምልክቶች ላይ ነው ምክንያቱም ሴቶች ያላቸው ተፈጥሯዊ ስሜታዊ ብስለትና የማሳመን ችሎታ መርዘኛ ሲሆኑ ደግሞ የሚያስከትሉት ወይም የሚያደርሱት ጉዳት እጅግ የከፋ ሊሆን ስለሚችል ነው። ይህ ቪዲዮ ሕይወትን ከመበላሸት እንድታድን የሚረዳ ወርቃማ ምክር ይዟል። እስከ መጨረሻው ድረስ ከኛ ጋር ቆይ። ወደ መጀመሪያውና እጅግ በጣም ወሳኙ ምልክት እንሄድ። ይህች ሴት የፍርድ ንግሥት የምትባለው አይነት ነች። ይህ ምን ማለት ነው? ሁሌም የምትተች የምታንቋሽሽና በራስ መተማመንህን የምታወርድ ከሆነ ቀይ መብራት ላይ ነህ። ጤናማ ግንኙነት እርስ በርስ መደጋገፍ፣ መበረታታትና የሌላውን ሰው ጥንካሬ ማድነቅ ነው። ነገር ግን መርዘኛ ሴት ሁልጊዜም የምትፈልገው ድክመትህን ማጋነን፣ ስህተቶችህን ደጋግማ ማውራትና ምንም ያህል ብትጥር ያን ያህል ጥሩ እንዳልሆንክ ማስመሰል ነው። ለምሳሌም ይህን ደግሞ እንዴት እንዲህ አደረግከው? አንተ ምንም ነገር በትክክል መስራት አትችልም። ጓደኞቼ ካንተ ይሻላሉ፣ የምትለብሰው ልብስ፣ የምትበላው ምግብ፣ የምትናገረው ነገር ሁሉም ያስጠላል እያለች የምትናገር ናት። ምናልባትም መጀመሪያ ላይ እየቀለደች ነው ብለህ ልታስብ ትችል ይሆናል። ወይም ደግሞ እኔን ልታስተካክለኝ ነው የሚል የተሳሳተ ድምዳሜ ላይ ትደርስ ይሆናል። ነገር ግን የዚህ አይነቱ ትችትና ውርደት ዓላማው አንተን ማሻሻል ሳይሆን ራስህን እንድትጠራጠር፣ ከእሷ ውጭ ዋጋ እንደሌለህ እንድታስብና ሙሉ በሙሉ በእሷ ላይ እንድትደገፍ ማድረግ ነው። ቀስ በቀስ በራስህ ላይ ያለህ እምነት እንዲወርድ ወይም ደግሞ ዝቅ እንዲል የራስንም አስተሳሰብ መግለጽ እንድትፈራና በመጨረሻ ላይም ደስተኛ ያልሆነ ሕይወት እንድትኖር ወይም ደግሞ በዛ ሕይወት ውስጥ እንድትገባ የምታደርግህ አይነት ናት። እስኪ እንጠይቃችሁ በሕይወታችሁ ከእናንተ ጋር ያለ ሰው የእናንተን በራስ መተማመን ሲያወርድባችሁ ምን አይነት ስሜት ይሰማችኋል? ከታች በኮሜንት ላይ አሳውቁ ነው ሁለተኛው ምልክት ደግሞ የቁጥጥር ንግስት ወደ ሆነችው ሴት ይወስደናል። ይህች ሴት ህይወትህን ሙሉ በሙሉ ለመቆጣጠር የምትፈልግ ሴት ናት። መርዘኛ ሴት አንተ የማን እንደሆንክ፣ ከማን ጋር እንደምትውል፣ ምን እንደምትሰራና እንዴት እንደምታስብ ጭምር መቆጣጠር ትፈልጋለች። ይሄ በብዙ መልኩ ሊገለጽ ይችላል። ከማን ጋር እንደምትውል መወሰን፣ በዚህም ከነዛ ጓደኞች ጋር መሄድ የለብህም እነሱ ጥሩ ሰዎች አይደሉም ማለት፣ የስልክህን መልእክትና ጥሪ መፈተሽ የግል ቦታህን ወይም ደግሞ ፕራይቬሲን አትጠብቅም። ሁልጊዜ ስልክን ትፈትሻለች፣ የማን እንደሆንክም ትጠይቃለች። ሌላው የት እንደምትሄድና ምን እንደምትሰራ ሁልጊዜ ማወቅ ትፈልጋለች። እያንዳንዱ እንቅስቃሴ ላይ ጥያቄ ታነሳለች። ሌላኛው አለባበስንና የፀጉር አቆራረጥን ሳይቀር መቀየር ትፈልጋለች። ይህ አይመጥንህም፣ ያንን ልበስ፣ ይህንን አትልበስ ትላለች። መጀመሪያ ላይ የፍቅር ምልክት ወይም የቅናት ስሜት ተደርጎ ሊታይ ይችላል። እኔን በጣም ትወደኛለች ለዛ ነው ብለህ ታስብም ይሆናል። ነገር ግን ይህ ፍቅር ሳይሆን የባለቤትነት ቁጥጥርና ፍርሃት ነው። የዚች ሴት አላማ አንተን ከሌሎች ሰዎች ማግለል፣ የራስህን ውሳኔ የማድረግ ችሎታህን መግደልና ሙሉ በሙሉ በእሷ ላይ ጥገኛ እንድትሆን ማድረግ ነው። ጤናማ ግንኙነት ውስጥ ነፃነትና መተማመን አለ። አንድ ሰው ከሌሎች ጋር ያለህን ግንኙነት ለመቁረጥ ሲሞክር እጅግ በጣም አደገኛ ነው። ግልጽነት ያለው አስተያየት መስጠትም ምንም ክፋት የለውም። ይሄኛው አስተያየት ግን የተለየ ነው። እናም አስብበት። ከጓደኞችህ ወይም ቤተሰብህ መራቅ ስትጀምር፣ የራስህን ውሳኔ ማድረግ ሲያቅትህ፣ ሕይወትህ በሌላ ሰው ቁጥጥር ስር እንደዋለ ይሰማሃል። ይህ ደግሞ በጊዜ ሂደት ጥልቅ ብቸኝነትና የመንፈስ ጭንቀት ውስጥ ሊያስገባ ይችላል። ወደ ሶስተኛውና የመጨረሻው ምልክት እንሂድ። ይህች ሴት ደግሞ የድራማ ንግስት የምትባለው ነች። ሁልጊዜ ሰላምህን የምታደፈረስ ያለ ምክንያት የምትቆጣና ስሜታዊ ትርምስ የምትፈጥር ከሆነ ወዲያውኑ መንቃት አለብህ። ይህችኛዋ መርዘኛ ሴት ህይወትን የተረጋጋ እንዳይሆን የምትፈልግ አደገኛ ሴት ናት። የምትኖርበትን አካባቢ በጭንቀት በጭቅጭቅና በድራማ ትሞለዋለች። ይህም በብዙ መልኩ ይገለጻል። ያለ ምክንያት መቆጣትና መጮህ፣ ትንንሽ ነገሮችን ትልቅ አድርጋ በማየት ያለ ምክንያት ትቆጣለች፣ ትጮኻለች። ተጎጂ በመምሰል ትኩረት መሳብ ሁሌም ራሷን እንደ ተጎጂ አድርጋ ታቀርባለች። ለደረሰባት ችግር ሁሉ ሌላውን ተወቁሳለች። አሉባልታ ማናፈስና ሰዎችን ማጣላት የሌሎች ሰዎችን ምስጢር በመግለጥ ወይም ደግሞ ውሸት በመናገር ሰዎችን ታጣላለች። የስሜት መለዋወጥ ይታይባታል። አንድ ጊዜ በጣም ደስተኛ፣ ከጥቂት ደቂቃዎች በኋላ ደግሞ እጅግ በጣም የተናደደች ወይም ያዘነች ትሆናለች። ይህ የስሜት መለዋወጥ አንተን ግራ ያጋባሃል፣ ያደክምሃል፣ ያሰለችሃል። የዚህ አይነት ባህሪ ዓላማው አንተን ሁልጊዜ ጊዜ በጫና ውስጥ ማስቀመጥና የእሷን ፍላጎት እንድታሟላ ለማስገደድ ነው። ለብዙ ጊዜ በድራማና በስሜታዊ ትርምስ ውስጥ መኖር በጣም አድካሚ ነው። የአእምሮ ሰላምን ያሳጣሃል፣ ምርታማነትን ይቀንሳል እና ደግሞ በመጨረሻም ሙሉ በሙሉ እንድትዳከም ያደርግሃል። እንዲ እንዲህ አይነት ግንኙነት ውስጥ ስትሆን ምቾትና ሰላም እንደሌለህ ታስተውላለህ። ሁል ጊዜ ደስተኛ ለመሆን የምትጥር ቢሆንም አይሳካልህም እናም ማስታወስ ጤናማ ግንኙነት ደግሞ መረጋጋትንና የአእምሮ ሰላምን የሚሰጥ ነው ከዚች ሴት ጋር የምትኖርበት ህይወት በእውነት ደስተኛ ያደርግሃል ወይስ የማያቋርጥ ትግልና ጭንቀት ነው የሆነብህ መልሱን ለራስ ስጠው በአጠቃላይ እነዚህ ሶስት ምልክቶች ማለትም የፍርድ ንግስት መሆን የቁጥጥር ንግሥት መሆንና የድራማ ንግሥት መሆን መርዘኛ ሴትን ለመለየት የሚያስችሉ ወሳኝ መንገዶች ናቸው እያንዳንዱ ሰው የራሱን ደስታና ሰላም የማግኘት መብት አለው። መርዘኛ ግንኙነት ውስጥ ከሆንክ ወዲያውኑ እርምጃ ልትወስድ የግድ ይልሃል። ራስህን ከዚህ ነገር በፍጥነት ማውጣት ይኖርብሃል። ራስህን ውደድ፣ ራስህን አስቀድም። አንዳንድ ጊዜ ከፍቅር ይልቅ የአእምሮ ሰላም ይቀድማል። ከመርዘኛ ግንኙነት ለመውጣት የሚከብድ አንዳንድ ጊዜም የሚያስፈራ ቢሆንም ወደፊት ግን ህይወትህ እጅግ የተሻለና የተረጋጋ ይሆናል። በመሆኑም ያለህበትን ግንኙነት ልብ ብለህ መርምር። ከላይ የነገርንህን ምልክቶች ከምታሳይ ሴት ጋር ከሆንክ ግንኙነትህ አደጋ ውስጥ ነው። እነዚህን ምልክቶች ልብ ብለህ ለመመልከት የሰከነና የተረጋጋ አእምሮ ሊያስፈልግ ይችላል። ምክንያቱም ሁኔታዎቹ የሚካሄዱት ቀስ በቀስ ስለሚሆን ምልክቶቹን በደንብ ለመለየት ብዙ ጊዜ ሊፈጅብ ይችላል። ሆኖም ግን በእያንዳንዱ የግንኙነት እንቅስቃሴ ውስጥ በአንተና በእሷ መካከል ያለውን የቀን ተቀን ተግባቦት ልብ ማለት ያስፈልጋል። ይህንን በደንብ ስትረዳ መቼ ምን አይነት እርምጃዎችን መውሰድ እንዳለበት ታውቃለህ። የክብርና የፍቅር ድንበርህን የት ድረስ እንደሆነ ለማሳወቅና ራስን ለማዳን ምን ማድረግ እንዳለብህም በደንብ ትረዳለህ። ይህንን እያደረግህ ስትሄድ ለራስህ ክብርን ታገኛለህ፣ በራስ መተማመንህም ይጨምራል። እናም ነቃ በልና በምን አይነት ግንኙነት ውስጥ እንዳለህ ራስን ፈትሽ። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ላይክ አድርገው፣ ለሌሎች ይጠቅማል ብለህ የምታስብ ከሆነም ሼር አድርገው። ለቻናላችን አዲስ ከሆንክ ደግሞ እንዲህ አይነት ጠቃሚና አስተማሪ ቪዲዮዎች እንዳያመልጡ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። የምንለቃቸው ቪዲዮዎችም ቶሎ እንዲደርሱ የደወል ምልክቷን ተጫኑ። በሚቀጥለው ጊዜ በሌላ አስተማሪ ቪዲዮ እስከምንገናኝ ድረስ ሰላምና ደስታ ከእናንተ ጋር ይሁን እንላለን። በሰላም ቆዩ።